እንኳን ደስ አላችሁ። በብዙዎቻችሁ ጥያቄ መሰረት በዩቱብ ቻናላችን የቀጥታ ስርጭት አገልግሎት እንዲጀመር ጥያቄ ባቀረባችሁ መሰረት እንደ ኢትዮጵያ የጊዜ አቆጣጠር ሰኔ 3 ዕለተ ማክሰኞ፣ እንዲሁም ሐሙስ ሰኔ አምስት ከምሽቱ አንድ ሰዓት ጀምሮ እጅግ ከምንወደውና እግዚአብሔር አምላክ ለትውልድ በረከት አድርጎ ካስነሳልን ሐዋርያው ይድነቃቸው ሽመልስ ጋር ልዩ የሆነ የትምህርት እንዲሁም የተለያዩ መንፈሳዊ ጥያቄዎችን መልስ የምናገኝበት ልዩ ጊዜ ይኖርናል። ታዲያ በዩቱብ ቻናላችን በቀጥታ ስርጭት እንድትከታተሉን ስንል ከታላቅ አክብሮት ጋር እንጋብዞታለን። ሻሎም ሻሎም በዓለም ዙሪያ ያላችሁ የእግዚአብሔር ቤተሰቦችና ቅዱሳ ኢትዮጵያውያንና ኤርትራውያን ያላችሁበት የጌታ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ሐዋርያው ይድነቃቸው ሽመልስ ነኝ ከማውንት ዛየን ዘሲቲ ኦፍ ዘሊቪንግ ጋድ ኢንተርናሽናል ቸርች። ዛሬ ደስ የሚል የምስራች ከፊታችሁ ይዤ መጥቻለሁ። እርሱም ምንድን ነው? ከዚህ በፊት በተደጋጋሚ ያው ከውጭ ስልኮችን ባለመመለስ እንዲሁም ባለማግኘት ያው እንዳልመለሱ ታውቃላችሁ። ከአገልግሎት ብዛት ነው። አሁን ግን የሚቀጥሉት ሳምንታት ጀምሮ ከፊታችን ባለው ማክሰኞና ሐሙስ ከምሽቱ አንድ ሰዓት ጀምሮ የዩቲዩብ አገልግሎት ከዛ ደግሞ ወደ ዙም አገልግሎት እንደምንጀምር ለማስታወቅ ነው የመጣሁት። በዚህ አገልግሎት ውስጥ ለብዙዎች ከአጋንንት ስርዓት የሚፈቱበት የክርስቶስ ኢየሱስን የተገለጠ እውነትና ቃል የምንማማርበት የእግዚአብሔርን ጸጋ በነፃ የተቀበለንን በነፃ የምንካፈልበት ነው የሚሆነው። ሁላችሁም ዘወትር ማክሰኞ በአንድ ሰዓት በአፖስቶል ይድነቃቸው የዩ ዩቲብ ኦፊሻል የዩቲብ ቻናል ቮይስ ኦፍ ጋር ቲቪ በሚለው በሱ የምንገናኝ ይሆናል። እንዲሁም ደግሞ ዘወትር ሐሙስ ከዛ በኋላ ደግሞ አይዲ ሰተናችሁ በቅርብ ደግሞ ዙም ሚቲንግ ይኖረናል ማለት ነው። ኢንዲቪዥዋሊ ለእያንዳንዳችሁ በያላችሁበት አገር እግዚአብሔር የጸጋ ስጦታ ከአጋንንት ስርዓት ሜሬጅ ላይ ቢሆን፣ ፋይናንሽል ብሬክ ስሩ ቢሆን፣ የጤንነት ጉዳይ ቢሆን እግዚአብሔር እንደምታውቁት በእኔ በባሪያው የሚሰራው ነገር ሁሉ የምትካፈሉ ይሆናል። እንግዲህ እግዚአብሔር ቃል በታላቁ ተልእኮ በማቴዎስ ወንጌል ምዕራፍ 28 ከቁጥር 16 ጀምሮ ሐዋርያቱ እያንዳንዱን ሰው ደቀ መዝሙር ማድረግ ማስተማርና በቤቱ መትከል እንዳለበት ይታወቃል። እኔ ደግሞ የትውልድን አይነት ከፍታለ ተብያለሁ። እግዚአብሔር በሰጠኝ ጸጋ እግዚአብሔርን ቃል የምንማማር ይሆናል። ከምንም በላይ የከበረውን የእግዚአብሔር ቃል አብረን ሼር የምናደርግ፣ እንዲሁም በተለያዩ ስርዓት ውስጥ ያሉ ሰዎች ከአጋንንት ስርዓት የሚፈቱበት እንቆቅልሻቸው የሚመለስበት የእግዚአብሔርን ትንቢታዊ ድምጽ የምንሰማበት ልዩ ፕሮግራም ይሆናል። አትኩረን ደግሞ የእግዚአብሔርን ቃል የምንማርበት ይሆናል በተለያዩ ርዕሶች ላይ ምክንያቱም የእግዚአብሔር ቃል ፈጽሞ ነፃ የሚያወጣ ነገር ስለሆነ ማለት ነው። እና ለሰላሳ ለሰላሳ ደቂቃ ይሆናል ብዬ አስባለሁ። ከዛ በኋላ ግን እንዳልኳችሁ ፕሮግራም እየነገርናችሁ ይሆናል። ይህን ስነግራችሁ በጣም ደስተኛ ነኝ። የብዙዎቻችሁ ጥያቄ መልስና ወቅት እንደሆነ አምናለሁ። እንግዲህ እግዚአብሔር ነው ነገርን ሁሉ በጊዜው ውብ አድርጎ የሚሰራው። ሰው ያስባል፣ እግዚአብሔር ይፈጽማል። ይሄ ጊዜው ነው። ከፊታችን ባለው ሰኔ ሶስት ነው የሚሆነው ማክሰኞ። ከዛ በኋላ ደግሞ ሰኔ አምስት ደግሞ ሀሙስ ይኖረናል፣ ከአንድ ሰዓት በኋላ ነው። ከዛ በኋላ የተገናኘን እየተነጋገርን ደግሞ የምንቀጥል መሆኑን ላሳውቃችሁ እወዳለሁ። ስፔሻል የሆኑ ቲቺንጎችና ፕሬየሮች ይኖራሉ። በእርግጠኝነት መነግራችሁ ከምትሰሙት የጸጋው ቃልና ከእግዚአብሔር መገኘት የተነሳ የትኛውም ነገር እንደነበር አይቀጥልም። ብዙዎቻችሁ እንደነገራችሁ በብዙ ቴስቲሞኒና ምርኮ የምትመለሱ ይሆናል። አሁን ጊዜው ነው ብሎ ይሆናል። እግዚአብሔር ይህንን አገልግሎት አብረን እንቀጥላለን። ምንድን ነው ከእናንተ የሚጠበቀው? ይህን ፔጅ ሰብስክራይብ ማድረግ፣ ለሌሎች ደግሞ ሰብስክራይብ እንዲያድረግ። የእኛ አገልግሎት ስምንት ዓመት በነፃ ነው፣ አሁንም በነፃ ነው የምናገለግለው ለምን ስትሉ ወንጌል እንደዛ መሆን ስላለበት ለዚህ በዚህ አጋጣሚ ለሌሎች እንዲደርስ ለጥያቄያቸው፣ ለቋጠሯቸው መፈታት ከስራት ለመፈታት እውቀትን ለማወቅ ብርሃን እንዲበራላቸው ይህንን አገልግሎት አብራችሁን ሰብስክራይብ በማድረግ ሼር በማድረግ እንድታገለግሉ ቤተክርስቲያንና እኔ ጥሪ እናቀርባለን። እያላችሁበት የጌታ ጸጋና ሰላም ይብዛላችሁ። ተባርካችኋል። ያስታውሱ ዘውትር ማክሰኞ ከምሽቱ አንድ ሰዓት እንዲሁም ዘውትር ሐሙስ ከምሽቱ አንድ ሰዓት ጀምሮ በዩቱብ ቻናላችን የቀጥታ ስርጭታችን የሚቀጥል ይሆናል። እንዲሁም ይህንን የዩቱብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንደሆኑ ስንል እንጋብዞታለን። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘለዓለም ያው ነው። ቮይስ ኦፍ ጋር ቲቪ ቻናል ትክክለኛ የለውጥ ድምፅ።